የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። በሴቶች የልማት ህብረት የግብርናና ኢኮኖሚው ልማት ብቻ ሳይሆን በሰላምና ጸጥታ እንዲሁም የጤና ስርዓቱን ለማሳለጥ እየተሰራ መሆኑን ገልጸዋል። ለኢትዮጵያ ዜና አገልግሎት ዘገባ ስራው ድንቅ ደሳለው። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ ለኢትዮጵያ ዜና አገልግሎት እንዳሉት የዜጎችን ኢኮኖሚያዊ ተጠቃሚነትን ለማረጋገጥ እየተሰራ ይገኛል። የሴቶችን ተጠቃሚነት ለማረጋገጥ በልማት ህብረት እንዲደራጁ እየተደረገ መሆኑን ገልጸው ይህም ችግሮችን የሚፈታ አደረጃጀት በመሆኑ የማጠናከር ስራ መሰራቱን ተናግረዋል። በሴቶች የልማት ህብረት የግብርናና ኢኮኖሚው ልማት ብቻ ሳይሆን በሰላምና ጸጥታ እንዲሁም የጤና ስርዓቱን ለማሳለጥ እየተሰራ መሆኑን ገልጸዋል። በሴቶች የልማት ህብረት እየተሰራ ያለው ሁለንተናዊ ልማትና ብልጽግናን የሚያረጋግጥ ስራ ተጠናክሮ ይቀጥላልም ብለዋል። የሴቶች የልማት ስንል እንግዲህ ልማት ይሄ በግብርናው በኢኮኖሚው ብቻ መሳተፍ አይደለም። ልማት ብልጽግና ሁለንተናዊ ነው መሆን ያለበት። ስለዚህ ከጥቃት መከላከል አንጻር የሴቶች የልማት ቡድን ከፍተኛ ስራ እየሰራ፣ ወንጀልን ከመከላከል ሰላምና ጸጥታን ከማስፈን አኳያ፣ የጤና ስርዓቱን ከማሳለጥ አኳያ እየሰሩ ያሉት ስራ ሁለገብ ስለሆነ ይህንን አጠናክረን እንቀጥላለን። የትግራይ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ አለማት አማረ የሴቶች ልማት ቡድን የማደራጀትና የስራ እድል ፈጠራ ላይ እየተሰራ መሆኑን ተናግረዋል። ትልቁ ትኩረታችን ኮሚቴ አጠናክሮ ከመሄድ አኳያ ስራ እድልን በተገኘ አቅርቦት መሰረት አቅጣጫ ማስቀመጠን ቢያንስ 50 ፐርሰንት ሴቶች ገብተው እንዲሰሩ ያስቀመጥ ነው። እንትናለ አቅጣጫ አለ እየገመገም እየመራ ነው ነው ያለው። የድሬዳዋ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የሴቶች ማሳተፍ ማብቃት ስራ ተጾታ ስርጸት ዘርፍ ኃላፊ ፍሬ ጥበቡ ከስደት ተመላሽ ሴቶች ስልጠና አግኝተው የስራ እድል እንዲያገኙ እየተደረገ መሆኑን ተናግረዋል። የአቅም ግንባታ ስልጠና እንዲሁም ደግሞ የብድር ምችችት አድርገን ወደ ስራ እንዲገቡ የምናደርግበት ሁኔታ አለ ከተለያዩ ተቋማት ጋር እንዲሁም ደግሞ ከአጋር አካላት ጋር በመሆን በዚህ ዙሪያ ሰፊ ስራዎችን እንሰራለን። የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የገለጹት ደግሞ የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ዝናጌታቸው ናቸው። ወደ ገቢ ማስገኛ እንዲገቡ በተለይ ካበዳሪ ተቋማት ጋር በመቀናጀት ሴቶች የራሳቸውን ስራ እድል እንዲፈጥሩ፣ ለቤተሰቦቻቸው ለራሳቸውም ስራ እንዲፈጥሩ እየተሰራ ያለበት ሁኔታ ነው ያለው ይሄ በመንግስት በመንግስትም ከባለ ድርሻ አካላትም ከበጎ አድራጊዎችም ጋር በመሆን በየደረጃው ሴቶች ወደ ገቢ ማስገኛ ስራዎች እንዲገቡ በበርካታ ንቅናቄዎች እየተሰራ ነው ያለው።